ጉዳይ ወደ ህግ እንዲሄድ አልፈልግም። አልተረዳችሁኝም? ያልተረዳሽ ነገር ድክመት አንቺ ስለሆነሽ በአንቺ በኩል ሁሉም ነገር እየመጣብኝ ያለው ገብቶሻል። ለአንቺ ነው። ዛሬ እንግዲህ ሀይሚ በዳኒ ቤት ቪዲዮ ሰርታ መጥታለች። የመግቢያ ቪዲዮ ሰርታ ዳኒ ያለበት ቦታ ሄዳ ከፊቱ ድረስ ሄዳ ጠይቃለች ማለት ነው። ምክንያቱም ትናንትና ከብሩ ጋ ስለተጋጩ እንግዲህ ዳኒ በቃ በጣም ስለተመታ ጥርሱ ስለወለቀ ሐኪም ቤት ሄዶ ታክሞ ቤቱ ታሞ ተኝቶ ነው ያለና አሁን ግን ወደ ክስ ነገሩን ወደ ክስ ሊወስደው ስለሆነ ሀይሚ ደግሞ ይቅርታ ብላ ተንበርክካ ይቅርታ ብላ ጠየቀች። ብሩክን ወደ ህግ እንድትወስድ አልፈልግም ይሄ ነገር ባክን ይቅርታ ብላ እንግዲህ ዛሬ እንዴት ነው ግሩፕ ውስጥ በተሰበሰበው ጀማ ውስጥ ሀይሚ እዚያ ውስጥ ተገንታለች ና ከዚያ ከተሰበሰበው ጀማ ውስጥ ሁሌ ማየት ሰው ነበር። ዛሬ ደግሞ በቦታው ሀይሚን አየዋት። ጉድ ነው ይገርማል። የምር በጣም ገርሞኛል። ማለት ሀይሚ ዛ ውስጥ እንደዛ ማየቴ ለእኔ ገርሞኛል። ለምን እንደሆነ ባላቅም በጣም ገርሞኛል። በቃ ማለት ነው። ለምን ብላችሁ አታይቁኝ። ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ ቤተሰቦች እንዴት ናችሁ? አለን እንግዲህ ታርቀው ይመጣሉ ስንል ቦራ አጭር ቪዲዮ ለቋልና ሀይሚና ቦራ እንግዲህ በአንድ እንኳን ሊመጡ ተለያይተው በአንድ ሳይሆን እንዴት ነው? በቃ አላደል እሷ እነረሙ ጋር ቪዲዮ ልትሰራ እዛ ሂተናታል ማለት ነው። ይሄ ነገር ግን ወዴት ወዴት እየሄደ ነው? እስኪ ቤተሰብ፣ ማለት አሁን እየሄዱበት ያለው ነገር ትክክል ነው ብላችሁ ታስባላችሁ? አሁን እኔ ማለት ምንም ይስሩ፣ ስራ ነው እየሰሩት ያሉት። በቃ በአንደኛነት ስራ ነው እየሰሩ ያሉት፣ የዛሬው በተለይ ማለት ነው። ግን ሀይሚ ሁሉንም ታሳድግ። ኦኬ፣ ማበረታታት ካለባት ታበረታታ። ነገር ግን አሁን እየተሰራ ያለው ማለት ሀይሚ እየሄደችበት ያለው ነገር እንዴት ነው? ትክክል ነው ብላችሁ ታስባላችሁ? ዳኒ ማለት ዳኒ እንግዲህ አሁን ዛሬ በቃ ወደ ህግ እንዳትወስደው እባክህን ብላ ስትለምነው ላስብበት ብሏል። ላስብበት የሚለው ደግሞ ነገ የፍቅር ጥያቄ ሊያቀርብላት ይሆን እንዴ? ታዲያ ምን ይታወቃል? የዳኒ ነገር ማለት ነው በየጊዜው አዲስ ነገር ነው ዞም ይመጣና፣ ይሄ ነገር እንዲሆን ግን ሀይሚና ብሩክ ለምን እንደፈቀዱ አይገባኝም። እኔ አሁን ስሬስ ነው የማወራው ማለት ስለሚሰራው ፕራንክ ቪዲዮ ስለማደግ ምናምን ነገር አይደለም እዚህ ጋር ላወራ የመጣሁት ማለት ነው የምር በቃ ማለት ለምንድን ነው ወደ ሰላማቸው ተመልሰው ሁለታቸው ብቻ ከፈለጉ ደግሞ በመሃላቸው እነ ፍጼ፣ አንድ ቀን ፍጼን፣ አንድ ቀን ሀሰንን ይያሩ ከማሂ ጋር ለምን ቪዲዮ አይሰሩም? ማለት በየቀኑ በራሳቸው ቤት ስለምን አይመጡም? ጭራሽ ሀይሚ ዛሬ ሌላ ግርፕ ውስጥ ዳገባች። ሀይሚዬ ዛሬ ስለሄድሽ ያው ዳኒን አይዞ ልትይ ልታበረታች ስለታመመም ስለ እንዴት ነው ነገሩ እንዳይጋነን ምናምን ብለሽ ይቅርታል ተጠይቂ በብሩክ ስም ይቅርታል ጠይቂ ይሻላል። ኦኬ፣ ይሁን ለዛሬ ቪዲዮ ሄደሽ ሰራሽ። ከዚህ በኋላ ግን መሄድ አለብሽ ብዬ አላስብም። እየጠሩሽ እንግዲህ እዛ ሁሉ ያለው ሰው ሲጠራሽ ነገ ጧትም ትሄጃለሽ ማለት ነው ሀይሚ እንዴ ለምንድነችን አንድ ፍሬ ልጅ የሚያስጨንቋት? የምር እኔ በጣም ነው የሚገርመኝ። ማለት እስኪ ሀይሚ እኮ እንዴት ነው እነሱ እኮ እንዴት ነው ታላ ምን ልበል በቃ በጣም ታላላቅ ታላላቅ ናቸው እና እዛ ውስጥ እንደዚያ ያሳያት። ግን እውነት ብሩክ እንደው አምነህ ጨክነ ብቻው አለ ከሃት ይሆን ወይስ አንተማ? አለ አንተ አለ ብዬ አስባለሁ። የምር ማለት ነው። ማለት እንደ ወቤት እንኳን ባይገባ በአካባቢው ይኖራል ብዬ አስባለሁ። ብሩክ እንደዚህማ ሀይሚን ብቻዋንማ የምትሰዳት ከሆነ ከባድ ነው። የምር ነው የምላችሁ። ማለት ሊሆን አይችልም። በቃ ማለት እንደዚህ ብቻዋን እንዴት ሀይሚ ትሄዳለች? ብሩክ መኖር አለበት ብዬ ነው የማስበው። ቢያንስ እንኳን በቃ እነሱ ጋም ባይጨመር አለ አይደለ እንዴት ነው ይኖራል ብዬ አስባለሁ እንጂ እኔ እንደዚህ አምኖ ይልካታል ብዬ አላስብም ሀይሚን ማለት ነው በጣም በጣም በጣም ቀልደኛ ናቸው በጣም ሲበዛ ማለት ነው ዳኒን ሰምታችሁታል አይደለ በቃ እኔ እንድድንና እኔ እንዲሻለኝ ከፈለግሽ እነሱ ከህይወታችን ይውጡልን አለ እንግዲህ ማለት ዳኒና ሀይሚን ብሩክና ሶሲ ከሀይሚና ከዳኒ ህይወት ይውጡ ስለዚህ ሀይሚና ዳኒ ሊቀጥሉ ነው ማለት ነው። የዳኒ ነገር እኮ ማለቂያ የለውም። የምሬን ነው ምላችሁ። አሁን ይሄን ሀሳብስ ማን ነው ያመጣው ብላችሁ ታስባላችሁ? እስኪ እስኪ አስቡ። እስኪ ይሄን ሀሳብ ማን አመጣው ብላችሁ እስኪ አስቡ። እስኪ ትንሽ ማለት ነው እኔ የራሴን ሀሳብ አስቀምጣለሁ፣ ማለት ሀይሚ አሁን ትናንትና ቢመተውም ምን ቢለውም የሆነ ቢፎነ ጫጨርም የሆነ ደም ቢደማም እንደዚህ ህክምና የሚያደርስ ነገር አይደለም። ዳኔ ማለት ነው። ይሄ እኮ በቃ እንዲሁ እውነትም በጣም እን ህፃን ሆነናል ማለት ነው። ይሄ ካመነ ማለት ነው። እስኪ አሁን ይህን ሀሳብ ማነው ያመጠ ብላችሁ ታስባላችሁ? እኔ ይህን ሀሳብ የምታመጠው መቼም አዙሪት አዙሪት አዙሪት፣ አትጠገብ ቀልዷ ሶሲና ትምትሆ ነው የምሬን ማለት ነው። በነገራችን ላይ ቻናሌ በጣም ብዙ ማስጠንቀቂያ ተሰጥቶት እና ዩው ቀንሷል እና ቻናሌን የጨርቃ ቤተሰቦች ሰብስክራይብ እያረጋችሁ ላይክ እያደረጋችሁ አበረታቱ ማለት ነው። የምሬን ነው ምላችሁ። በየትኛው ጥፋቴ እንደሆነ የሀበሻ ምቀኛ ማለት ሞልቶ ፈሷል ማለት ነው። የግፍ ግፍ ሞልቶ ይፈሳል። እና እኔ አሁን ምን ተናገሬ ነው? በጨረቃዎች ጉዳይ በሀይሚና በውራ ነው እየተናገርኩ ያለሁት ሶሲ እና ዳኒ ከሕይወታቸው ምን ጥቅ ብለው መውጣት አለባቸው ብዬ አምስት ቀን ነው ስድስት ቀን ሰርቻለሁ። ልክ ነኝ፣ ትክክል ነው። ታዲያ ይሄን በማለቴ ነው? ወይስ ቡራን ምንድን ተናግሬ ነው? ወይስ ሀይሚን ምን ተናግሬ ነው ቻናሌ ላይ ማስጠንቀቂያ የምታስልኩብኝ ማለት ነው? ሪፖርት የምታደረጉ ቻናሌን፣ እናንተ ሰዎች ግን ጤነኛ ናችሁ? የምር የጨረቃ ቤተሰቦች ቻናሌ ብዙ ማስጠንቀቂያ እየተላከበት ና ያለ ና በፊት አንድ ዋይሪንግ አንድ ኮፒራይት አለብኝ፣ የሆነ ሙዚቃ ለቀቂ። አሁን ግን በተደጋጋሚ እየላኩ ነው ማለት ነው። ምንም አልተዘጋም፣ ምንም አልሆነም። ግን ደግሞ በቃ ቻናሌ ለእናንተ ለምትከታተሉኝ እንዳይደርስ ሆኗል። በቃ ብዙ ልጆችም እየጠየቃችሁ ነበር፣ ተከታዮች ለምንድን ነው ቪዲዮሽ የማይደርስና እያላችሁ ነበርና ስለላኩብኝ ነው ማለት ዋይሪንግ እንደት ነው። ኮፒ እንደ ኮፒራይት ማስጠንቀቂያ እየተላከብኝ ስለሆነ ነው። እሺ። አሁን እኔ ምን አጥፍቼ ነው? ቆይ አሁን እኔ በሀይሚና በብራ ነው ምሰራ። በመሃላ በመሃላቸው ገብተው የሚበጠብጡት ሶሲና ዳኒ ይውጡ ብያለሁ። ትክክል ነኝ። እንደዚህ ስል ደግሞ ቲክቶክ ላይ የምትሰድቡኝ አላችሁ። እዚህ ኮመንት ላይ መታችሁ የምትሰድቡኝ አላችሁ። እና ታዲያ ትክክል አይደለውም እንዴ? ይሄ እኮ ሀቅ ነው። ለምን ይበጠብጣሉ የጨረቃ ቤተሰቦችን ሰዎችን እንዴ? እና ታዲያ የምፈረው ጉዴ የለኝም። ቻናሌ ከተሰራ ይሰራበታል ካልተሰራ ደግሞ ከተዘጋ አዲስ እከፍታለሁ። ምን ችግር አለው? የምፈረው ነገር የለኝም እኔ ማንንም። ፈጣሪን እፈራለሁ፣ ሰውን አከብራለሁ። አለቀ። ከልክ ሲያልፍ ደግሞ ዝም አልልም ማለት ነው። በጨረቃዎች ደግሞ ቀልድ አላውቅም ማለት ነው በሚና በወራ ስለዚህ። ኧረ ተው ተው ተው፣ አሁን እኔ ጀማሪ ቱበር ነኝ። ምን ሆኗችሁ ነው ግን እናንተ? ይህማ ግፍ አይሆንባችሁም እንዴ እና ቤተሰቦች ይቅርታ እንግዲህ እናንተ የምታበረታቱኝ፣ ያላቸው ደግሞ ሌላ ተንኮል ለሚሰሩት ለእነሱ ነው መልእክት የደረሳቸው ማለት ነው። እና ስለዚህ ትናንትና እንግዲህ በተሰራው ማለት ነው ትናንትና በተሰራው ቪዲዮ ሶስት ይተናዳለሽ ማለት ነው ባሏ ስለተገረፈባት ስለተደበደበባት ሶስት ይተናዳለሽ ማለት ነው። እና የሶስት እና የዳኒ እንግዲህ እንትን ማለት ነው። እዚህ ጋ ደርሷል ማለት ነው። አሁን ዋናው ችግሩ ማለት ነው ሶሲናት ከነዚህ ጓደኞች ጋር ሆና እየሰራች የነበረችው ከዚህ ከጀመ ውስጥ የማያት ሁሌም ሶሲን ነው። ዛሬ ደግሞ ሀይሚን አየዋት ማለት ነው። ለአንድ ቀንስ እስኪ ይሁን በቃ ችግር የለው አለፈ። በተፈጠረው ችግርም ቡራን ወክለሽ ይቅርታ ለመጠየቅ ነገሩን ለማስተካከል ብለሽ ነው እዚህ የህርሹ ሀይሚ ማለት ነው። በመጀመሪያ ደረጃ ይቅርታውን የብሩክን ይቅርታ ተለው ተቀብለሽ ሀይሚ ነገሩ ቢቋጭ እዚህ ባልደረሰ ነበር። የምር ማለት ነው ማለት ነገሩ ተሎ መዘጋት ነበረበት። በቃ ከዚያ በኋላ በኋላ እኮ የምትፈልጊውን ማስጠንቀቂያዎች የምትፈልጊውን ምክሮች በግልሽ ለብሩክ መስጠት ትቼ ነበረ። ስለተሰራው ፕራንክ እዚህ ባይደርስ ጥሩ ነበር። ግን አሁንም ቢሆን ሀይሚ በእንደዚህ አይነት ከዚህ ጀማ ውስጥ ድጋሚ እንዳትሄጅ፣ የምር ማለት ነው ድጋሚ እንዳትሄጅ ሀይሚ ማለት ነው። እንዴ ምን ምንስ በወጣት በቃ ጠቅላላ አሁን በቃ ገና ገና ከእያንዳንዳቸው ቤት ልተር ነው ማለት ነው። መሆን የለበትም የምሬን ነው ምላችሁ። እኔ የራሴን ነው የማስቀምጠው እና ዳኒ እና ሶሲ አንድ ናቸው አይደል? አልተጣሉም፣ አንድ ናቸው። ሶሲ ደግሞ ሀይሚን ማጥመር ትፈልጋለች ማለት በቃ፣ እንደዚህ በየትኛውም ነገር ማጥመር ነው የምትፈልገው። ምክንያቱም ሁለታቸው ሆድና ጀርባ ናቸው፣ ስምምነት የለም፣ እንደምናያቸው ናቸው። ታዲያ ትናንት ባሏ ስለተገረፈባት ይሄንን ነገር አቅዳ ሀይሚ እዛ ጀማ ውስጥ እዳ ገብታ ቪዲዮ እንድትሰራ ያደረገችው፣ መቼም ሰው ሲ ነው ምትሆን ሌላ ማን ይሆናል? በቃ ማለት ሀይሚ ከዳኒ መራቅ አለባት፣ የምር ማለት ነው። የፈለገ ቪዲዮ ይሁን፣ የፈለገ ለእይታ ይሁን እ አይመለከተኝም በቃ ሀይሚ ከዳኒ መራቅ አለባት። በቃ ከዳኒ መራቅ አለባት። ምንም ነገር የላቸውም፣ አውቃለሁ ለቪዲዮ ለምናምን ነው። በቃ መራቅ አለባት ሀይሚ ምንም ቢሆን ማለት ነው። ለምን እንደሆነ ታውቃላችሁ? ሀይሚ ከዳኒ ካራቀች ችግር አይለቅም ነገር፣ በቃ አንዳንድ ነገር እየመጣ ህይወታቸውን ይበጠብጣል። ለምን ሶሲና ዳኒ አንድ ላይ ነው ያለው አይደል? አንድ ላይ ናቸው፣ እነሱ አንድ ናቸው። ሶሲ በምጠነሰው ጥንሳሳ፣ ዳኒ ደግሞ ሀይሚን ያጠምዳል። ስለዚህ ሀይሚና ብሩክ እንዴት ነው? መንቃት አለባችሁ እንዴ! ምን ሆናችኋል እናንተ እንዴ? በቃ ምንድነው አትባንኑም እንዴ? እውነት እያወቃችሁ እንዴት እንደዚህ ታደርጋላችሁ? መቼስ ሶሲ ሁሌ ሀይሚን በቃ በዳኒ በኩል ማግኘት አለባት እንዴ? ዳኒ ና የባላት ቁጥር ሀይሚ መሄድ የለባትም የምር ማለት ነው። ይበቃል በቃ